ሰላም፣ ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት 26 2017 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። በተለያዩ ቀጠናዎች ያለው የአማራ ፋኖ የቡድንና የግል ጀብዶችን እየፈጸመ ቀጥሏል። አርበኛ ዘመነ የሰጠው ስጦታ አለ ለማን የሚለውን ትሰሙታላችሁ። የመንግስት ሰራተኛ ሪፎርም በሚል ሰበብ በርካታ አማራ ከአዲስ አበባ ከተቀመጠበት የስራ መደብ ተነስቶ በኦሮሞ ሊተካ መሆኑ ተሰምተዋል። ፍርድ ቤት የቀረቡት የአማራ ተወላጆች ከፋኖ ጋር ተናበው በከተማዋ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 በተለያዩ ቀጠናዎች ያለው የአማራ ፋኖ የቡድንና የግል ጀብዶችን እየፈጸመ ቀጥሏል። የአማራ ፋኖ በጎጃም ወዳደሮችን የማጽዳት ስራውን መቀጠሉን ሲያሳውቅ፣ አርበኛ ዘመነ ካሴም የተለየ ሽልማት ሰጥቷል። አርበኛ አስረስማረ ደግሞ ከወሎ ቀጠና ከመጡ የዋርካው ምሬ ወዳጆ ፋኖች ጋር በአካል መክሯል። በሸዋ ቀጠና በዘመቻ አንድነት እየተሰራ ያለው ጀብዱ ሲቀጥል፣ የአማራ ፋኖ አንድነት በጎንደር ታሪክ ሰርቷል። ዛሬ ማለዳ ደብረ ማርቆስ ከተማ አንድ የንጉስ ተክለ ሃይማኖት ብርጌድ አባል የሆነ ፋኖ ተስቦ ከተማ በመግባት የአድማ መከላከል አዛዥ ኢንስፔክተር ካሳሁን የተባለን የአብይን ወንበር አስጠባቂ ሆዳደር ባንዳ በሽጉጥ ገድሎ ሙሉ ትጥቁን ማርኮ ምንም ሳይደርስበት ወደ ፋኖ ገብተዋል። ይህን አስመልክቶ የአማራ ፋኖ በጎጃም ሰብሳቢ አርበኛ ዘመነ ካሴ አንድ ሽጉጥ ለዚህ አርበኛ በሽልማት መልክ አበርክተዋል። በተመሳሳይ በዋርካው ምሬ ወዳጁ የሚመሩት የአማራ ፋኖ በወሎ ቤተ አማራ የመሀል ሳይንት ፋኖዎች ከአርበኛ አስረስ ማረዳምጤ ጋር ተገናኝተው መክረው መለያየታቸው ተነግሯል። አርበኛ አስረስ ከሳምንት በፊት ነው በተባለ ቅስቃሴ ወሎ ተሻግሮ ፋኖቹን እንዳገኛቸውና አበረታቷቸው እንደተመለሰም ነው የተገለጸው። በሌላ በኩል የአማራ ፋኖ በሸዋ ከሰም ክፍለ ጦር ኃይለማርያም ማሞ ብርጌዶች በዘመቻ አንድነት ታላቅ ጀብዱ ፈጽመዋል። ለተከታታይ ቀናት በዘመቻ አንድነት ሲሳተፍ የሰነበተው የአማራ ፋኖ በሸዋ ከሰም ክፍለ ጦር ኃይለማርያም ማሞ ብርጌድ ሀገረ ማርያም ከሰም ወረዳ ኮረማሽና አካባቢው በተንቀሳቀሰው ያገዛዙ ጥምር ጦር ላይ ለሶስት ተከታታይ ቀናት በወሰደው መብረቃዊ ጥቃት ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ አድርሷል። በተለይም የአማራ ፋኖ በሸዋ ከሰም ክፍለ ጦር ኃይለማርያም ማሞ ብርጌድ ምኒልክ ሻለቃ አንደኛና ሁለተኛ ሻለቆች የተውጣጡ ኃይሎች በተሳተፈችበት በዚህ ልዩ ኦፕሬሽን በዘንቦበር ንብጌና ጨረኝ በሚባል አቅጣጫ የተንቀሳቀሰን የጨፍጫፊውን ኃይል በከፍተኛ ሁኔታ የተመታ ሲሆን የአገዛዙ መከላከያ 15 ሚሊሻ 7 ተገሏል። በተጨማሪም 19 የአገዛዙ መከላከያና ለጊዜው ቁጥሩ በውል ያልታወቀ ሚሊሻ ቆስለኛ ሆነዋል። የአገዛዙ ጥምር ጦርም ዙ 23 ቢኤም ሞርተር እና የመሳሰሉትን በ ተፈቀደ በንጹሃን ዜጎች ላይ ሲወረውር ብሏል። በተለይም ኮረማሽ ከተማ ለተወሰነ ደቂቃ ገብቶ የነበረው ቡድን ፍርድ ቤት፣ ጤና ተቋም፣ ትምህርት ቤትና የግለሰቦችን ንብረት ዘርፎ ተመልሷል። በዚህ ልዩ ኦፕሬሽን በአካባቢ የሚኖሩ አባት አርበኞች በንቃት የተሳተፉ ሲሆን በአዋሳኝ የኦሮሚያ ክልል እምቡራ አካባቢ የሚኖሩ አማራዎች ላይ ከፍተኛ ወከባ እየተፈጠረባቸው እንዳለና ይህ መረጃ እስከተጠናከረበት ድረስ ጦርነቱ እንደቀጠለ ነው። ይበንዲ እንዳለ የአማራ ፋኖ አንድነት በጎንደር ሜጀር ጀነራል ውባንታ ባተ ኮር አንድ ኮር ኢንጂነር ስመኛው በቀለ ተወርዋሪ ክፍለ ጦር አለም በር ከተማ ላይ አስገራሚ ሰርጂካል ኦፕሬሽን በመስራት ታሪክ ሰርቷል። ኢንጂነር ስመኛው ተወርዋሪ ክፍለ ጦር በሚንቀሳቀስበት ቀጠና ታላላቅ ተጋድሎችን ሲያደርግ መቆየቱ ይታወቃል። ሆኖም በዛሬው እለት በሰራው ተጋድሎ አቶ መልክአለም ቢሰጥ የተባለ የቀበሌ አስተዳዳሪ ባንዳ ከነ አጃቢው ተገድሏል። እንዲሁም የታጠቁትን ትጥቅ በመማረክ አለም በር መሀል ከተማ ድረስ ዘልቆ በመግባት ታሪክ ሰርቶና የነውር ጌጡ አስተዳደር አቅመቢስነቱን አስመስክረው ወጥተዋል። በርካታ የአድማ ብተና አባላትም የአማራ ፋኖ አንድነት በጎንደርን እየተቀላቀሉ መሆኑ ታውቋል። የመንግስት ሰራተኛ ሪፎርም በሚል ሰበብ በርካታ አማራ ከአዲስ አበባ ከተቀመጠበት የስራ መደብ ተነስቶ በኦሮሞ ሊተካ መሆኑ ተሰማ። በአዲስ አበባ ከዚህ ቀደም ከመሬት አስተዳደር፣ ከትምህርት ዘርፍ እስከ ትምህርት ቤት ርዕሰ መምህር፣ ፖሊስ፣ ደህንነት፣ የሰው ኃይል አስተዳደር፣ አየር መንገድ፣ መከላከያ፣ ሌሎችም ተቋማት ላይ አማራ የሆኑ ተወላጆችን በማንሳት በኦሮሞ ተወላጆች መተካታቸው ይታወቃል። አሁን ደግሞ በከተማዋ የሚሰሩ ሁሉም ተቋማት ላይ ሁሉም ሊባል በሚችል ደረጃ የአማራ ተወላጆች ከስራቸው የሚፈናቀሉበት የሰራ የሰራተኛ ሪፎርም በሚል እየተሰራ ነው። ዋና ዓላማው አማራ የሆነ የመንግስት ሰራተኛ መቀነስና ከስራ ደረጃቸው ዝቅ ማድረግ ሲሆን ስራው የሚሰራው 60% ኦሮሞ በማድረግ 40% ደግሞ ሌሎች ብሔር ብሔረሰቦችን መሆኑን ግልጽ አድርገዋል። ይህም በቀጣይ አዲስ አበባን የኦሮሚያ የማድረግ እቅድን ለማሳካት ያግዛል በሚል የተወሰነ ነው። በዚህም በርካታ አማራ የሆኑ የመንግስት ሰራተኞች ከስራ ይሰናበታሉ። የስራ ቅጥር ለሌለው ብሔር ብሔረሰቦች ተከልክሎ ኦሮሞ ብቻ ተፈቅዶ በየመስሪያ ቤቱ ኦሮሞ እየተጥለቀለቀበት ነው። አሁን ለስራው እንዲያመች የነቁና ጠያቂ የሆኑ አማራዎች ከየመስሪያ ቤቱ እየታደኑ ወደ እስር ቤት እየገቡ ነው። አዋጁ ከዚህ ቀደም የተዘጋጀና አማራን ከየመስሪያ ቤቱ ማስወገጃ መሆኑ ተገልጾ ነበር። የብልጽግና አገዛዝ ይህንን ለማሳካት ብዙ ሰርተናል፣ ነገር ግን ሁለቱን ግቦች በደንብ መሬት አስረግጠን ከሄድን በቅርብ አማራ የሚባል ብሔር አይኖርም ብለዋል። አንደኛው በአዲስ አበባ የሚገኘውን አማራ መስበር ሲሆን የተሳካ ግን የሚቀር ነገር አለ። ሁለተኛው አማራን እርስ በርሱ መዋጋት ነው። እሱም በሚገባ እየሄደ ነው፣ በቅርቡ ይጠናቀቃል የሚል ግምገማ ተቋቋመ እንዳላቸውም ታውቋል። ዳሩ ግን ከምንጊዜውም በላይ አማራ ተደራጅቶና በቁርጥ ቀን ልጆቹ ክንድ አቅም ፈጥሮ መምጣቱን አልገመገሙ። ይህም የአመራር አቅማቸውን የሚያመላክት ነው። አቃበ ህግ በአዲስ አበባ ችሎት ያቀረባቸውን የአማራ ተወላጆች ከፋኖ ጋር ተናበው በከተማዋ በሚገኙ ፖሊስ ጣቢያዎች ቦምብ አፈንድተዋል አለ። ዛሬ መጋቢት 26 2017 ዓ ም በቂሊንጦ ጊዜ ቀጠሮ እስር ላይ ከሚገኙ ከ200 በላይ የአማራ ተወላጆችና የህሊና እስረኞች መካከል 13ቱ በፌዴራል ከፍተኛ ፍርድ ቤት ጸረ ሽብር ችሎት ቀርበው የነበረ ሲሆን ተደጋጋሚና ረጅም ቀጠሮን በመስጠት ያለ ፍርድ ያለምንም ጥፋት አስሮ ማቆየትን እንደ አማራጭ የሚጠቀመው ችሎት ዛሬም የተለመደ ተግባሩን መፈጸሙ ታይቷል። በዚህም አስማሪ ወረቀት መዝገቡ የካቲት አራት በዋለው ችሎት ለዛሬ የተቀጠረ ለውሳኔ ሲሆን አልደረሰልኝም በማለት ለተጨማሪ አንድ ወር ጊዜ በመውሰድ ለሚያዝያ 27 ተቀጥሯል። ወርቁ ገብሬ፣ እንቻለው ውዱ፣ ተስፋ ቢራራ መዝገባቸው ለዛሬ የተቀጠረው ለዋስትና ክርክር ብይን ሲሆን ፍርድ ቤቱም ምንም እንኳን ተከሳሾቹ የተከሰሱበት አንቀጽ በመርህ ደረጃ ዋስትና የሚያስከለክል ባይሆንም በሁኔታዎች የዋስትና መብታቸውን ገድቢያለው ብለዋል። ዋስትናውን የገደበበትን ሁኔታ ሲያስረዳ ራሱን የአማራ ፋኖ ብሎ ከሚጠራ ቡድን ተልእኮ በመቀበል አዲስ አበባ በሚገኙ የተለያዩ ፖሊስ ጣቢያዎች ላይ ቦምብ በመወርወር የተለያዩ ጉዳቶች ያደረሱ መሆኑ በክሱ ላይ ተገልጿል። ስለሆነም ቀጣይ ቢወጡ የተለመደ ተግባራቸውን ሊፈጽሙ እንደሚችሉ ግምት ስለወሰድን ዋስትናቸውን እንዲገደብ ወስነናል ያለ ሲሆን ተከሳሾችም የእምነት ክደት ቃላቸውን ጠይቀው ወንጀሉን አልፈጸምንም ጥፋተኛም አይደለንም ብለዋል። አቃቤ ህግ ክሱን ያስረዱልኛል ያላቸው አስር የሰው ምስክር አለኝ ያለ ሲሆን ለአቃቤ ህግ ምስክር ከሰኔ አራት እስከ ስምንት ሁለት ሺ አስራ ሰባት ተቀጥሯል። ጋዜጠኛ ሀብታም ሙሐመድ ማቱሳላ መኮንን በፈቃዱ ጅንንና ዳንኤል ደመቀ መዝገባቸውን ለዛሬ የተቀጠረው ከሳሽ ባቀረበው የሰነድ ማስረጃ ላይ የተከሳሾች ጠበቃ አስተያየት እንዲሰጥ ሲሆን የተከሳሾች ጠበቃ የሰነድ አስተያየቱን በጽሁፍ ለችሎቱ ያቀረቡ በመሆኑ ከሳሽ በተሰጠው የሰነድ አስተያየት ላይ መልስ እንዲያቀርብ ለሚያዚያ 17 2017 ተቀጥሯል። ውብሸት ተፈራና ፍቅር ይበልጣል ደግሞ መዝገቡ ለዛሬ የተቀጠረው ለዋስትና ብይን ሲሆን የክርክር ቮይስ ሪከርድ ተገልብጦ የደረሰን ዛሬ ስለሆነ በማለት ተቀያሪ ለቀጣይ ሰኞ ሚያዚያ 6 2017 ዓ ምረት ተቀጥሯል። ብርሃኑ ጉባለና ታሪኩ ተፈራ መዝገቡ ለዛሬ የተቀጠረው ለዋስትና ክርክር ብይን ለመስጠት ሲሆን በተመሳሳይ ለዛሬ አልደረሰም በማለት ለሚያዝያ 6 2017 ተቀጥሯል። የሰለሞን ተፈሪ መዝገብ ደግሞ ለዛሬ የተቀጠረው ከሳሽ አለኝ ያላቸውን አራት የሰው ምስክሮች ለመስማት ሲሆን አቃቢ ህግ ምስክሮቼን ፖሊስ እየፈለጋቸው ቢሆንም ለዛሬ ያላገኛቸው በመሆኑ ተጨማሪ ጊዜ ይፈቀድልኝ ባለው መሰረት ለሰኔ 9 2017 ዓ.ም ተቀጥሯል። እነ ብርሃኑ ጁላ ገድለነዋል ያሉትን ግለሰብ እነ ሽመልስ አብዲሳ ሹመት ሰጡት። በኦሮሞ ነጻነት ሰራዊት ውስጥ የደቡብ ምዕራብ ሸዋ የቡድን አመራር የነበረው ጃልጉሬ ሚልኬሳለታ የደቡብ ምዕራብ ሸዋ ዞን የብልጽግና የጸጥታና አስተዳደር ምክትል ኃላፊ ተሹመዋል። አቶ ሽመልስ አብዲሳ ለዚህ ግለሰብ ዛሬ ሹመት ቢሰጡትም በብርሃኑ ጁላ የሚመራው መከላከያ ሰራዊት ግን ግንቦት ስድስት 2016 ዓ ም አውጥቶት በነበረው ዘገባ ላይ ጃልጉሬ ከስድስት ግብረ አበሮቹ ጋር እንደተገደለ ገልጾ ነበር። ሆኖም እነ ብርሃኑ ጁላ ገደል ነው ያሉ ያሉትን ግለሰብ ነው ሽመልስ አብዲሳ ወይ ከሞት አሊያም ከጫካ አንስተው ሾመዋል። ብርሃኑ ጁላ የሚመሩት የመከላከያ ተቋም ከትግራዩ እስከ አማራ ክልሉ ጦርነት በሀሰት ያልገደለው የጦር መሪና ፖለቲከኛ የለም። በትግራዩ ጦርነት ከደብረ ጽዮን እስከ ጌታቸው አሰፋ፣ ከምግበ ኃይለ እስከ አለም ገብረ ዋሃድ ያልሞተ የህወሓት መሪ የለም። ሆኖም ያኔ ሞተዋል የተባሉት ሁሉ አሁን መቀሌ ሆነው አገዛዙን ጭንቀት ውስጥ ከተውተዋል። በሌላ በኩል ደግሞ ከፋኖ ጋር እያደረገ ባለው ትግል ከአርበኛ ዘመነ ካሴ እስከ ዋርካው ምሬ ወዳጆ ከፍተኛ አስረስማረ እስከ አርበኛ ባየቀናው የብልጽግና ጦር ገድየዋለው ያላለው አመራር የለም። ዳሩ ግን አሁን ላይ እነዚህ አርበኞች መግቢያ መውጫ ያሳጣውን ዘመቻ ከፍተው እያፈራረሱት ነው። የትራምፕ አስተዳደር የብሔራዊ ደህንነት ተቋም ኃላፊን ማባረሩ ስጋት እንደደቀነ ተገለጸ። የዶናልድ ትራምፕ አስተዳደር የብሔራዊ ደህንነት ተቋም ኃላፊና የበይነ መረብ ደህንነት ኃላፊን አባርሯል። የቢቢሲ የአሜሪካ አጋር ሲቢኤስ እንደዘገበው በአሜሪካ ከፍተኛ የደህንነት ተቋሞች ኃላፊዎች እየተባረሩ ነው። ጀነራል ቲሞቲ ሀውለምን እንደተባረሩ ግልጽ ባይሆንም ትራምፕ ከደጋፊያቸው ሎራ ሉመር ጋር ውይይት ካደረጉ በኋላ ነው መባረራቸውን የገለጹት። መባረራቸው የተገለጸው ዴሞክራቶች የደህንነት ኃላፊዎች መባረር በጣም አስጊ ነው ያሉ ሲሆን በብሔራዊ ደህንነት ክፍተት እንደሚፈጠርም ገልጸዋል። የትራምፕ ደጋፊ የሆነችው አክቲቪስት ሎራ ትራምፕ የተወሰኑ ሰራተኞችን እንዲያባረሩ ጠይቃለች። ለትራምፕ ድጋፍ አላሳዩም የተባሉ አመራሮች እንዲባረሩ ጠይቃ ውሳኔ መተላለፉ ተገልጿል። በኤክስ ገጿ ጀኔራል ሀው እና ምክትላቸው ዌንዲ ኖብል ለፕሬዚዳንት ትራምፕ ታማኝ ስላልሆኑ ነው የተባረሩት ስትል ጽፋለች። ትራምፕ ለሳቸው ታማኝ ያልሆኑ ሰዎችን እንደሚያባረሩ ሲዝቱ ነበር። ሰዎቹን ሁሌም እናባረራለን፣ የማንወዳቸውን፣ ሊጠቀሙብን የሚሞክሩትንና ወገኝ ተኝነታቸው ለሌሎች የሆነውን እናባረራለን ሲሉ ተናግረዋል። ብሔራዊ ደህንነት ተቋም ከቢቢሲ ምላሽ ተጠይቆ ወደ መከላከያ ሚኒስቴር የህዝብ ግንኙነት ክፍል መርቷል። ከዚህ ቀደም ግን በግለሰቦች ጉዳይ አስተያየት እንደማይሰጥ ገልጸዋል። ዴሞክራቱ ቲም ሃይምስ እና ሌሎች ዴሞክራቶች ጄኔራል ሀው መባረራቸው ለሲቢኤስ አረጋግጠዋል። ሃይምስ በጣም አስደንጋጭ ሲሉ ውሳኔውን ገልጸዋል። ታማኝና ቀጥተኛ መሪ መሆኑን አውቃለሁ። ህግ ያከብራል፣ ለብሔራዊ ደህንነት ቅድሚያ ይሰጣል። በዚህ አስተዳደር ግን እንዲያለ ሰው መሆን መባረር ያበቃል፣ ሲሉም አክለዋል። የስለላ ኃላፊ ብራያን ዋልሽ፣ የቴክኖሎጂ እና ብሔራዊ ደህንነት ኃላፊ ዴቪድ ፌት እና ሌሎችም የተቋሙ አመራሮች ተባረዋል። ብሔራዊ የደህንነት ተቋሙ በሲግናል ቡድን ውስጥ ጋዜጠኛን በስህተት ከማካተቱ ጋር በተያያዘ ስሙ ሲነሳ ነበር። የሲግናል ቡድኑ በየመን የሁቲ አማጽያን ላይ ስለሚሰነዘር ጥቃት መረጃ የተለዋወጡበት ነበር።